ሰላም ጤና ይስጥልኝ። ጋዜጠኛ ተስፋዬ ገብረ ማርያም ባላለሁ የኒያ ፋውንዴሽን ጆይ ኦቲዝም ሴንተር አምባሳደር ነኝ። ሊኒ ዳምጦ አስፋ እባላለሁ ኒያ ፋውንዴሽን ጆይ ኦቲዝም ማዕከል ዋና ስራ አስኪያጅ ነኝ። ሰላም ጤና ይስጥልን። ጋዜጠኛ መናፍሳ እባላለሁኝ የኒያ ፋውንዴሽን ጆይ ኦቲዝም ማዕከል የበጎ ፈቃደኛ ነኝ። ሰላም ጤና ይስጥልኝ። ሳራ መሐመድ ባላለሁ። ሊያ ተስፋዬ ነኝ የኒያ ፋውንዴሽን ጆይ ኦቲዝም ማዕከል ሰራተኛ ነኝ። ሚያዝያን ለኒያ ፋውንዴሽን ጆይ ኦቲዝም ሴንተር ሚያዝያን ለኒያ ፋውንዴሽን ጆይ ኦቲዝም ማዕከል ሚያዝያን ለኒያ ፋውንዴሽን ጆይ ኦቲዝም ሴንተር ሚያዚያን ለኒያ ፋውንዴሽን ጆይ ኦቲዝም ሴንተር ኢትዮ ቴሌኮም ሚያዚያን ለኒያ ፋውንዴሽን ጆይ ኦቲዝም ሴንተር እድል አመቻችቷል። ስለዚህ የኒያ ፋውንዴሽን ቤተሰቦች በዚህ ወር የኢትዮ ቴሌኮም ማኅበራዊ ትስስር ገጾችን ፎሎ፣ ሰብስክራይብና ሼር በማድረግ ለኒያ ፋውንዴሽን ጆይ ኦቲዝም ሴንተር ድጋፍ ያድርጉ። ይህንንም ሲያደርጉ ከእናንተ ምንም አይነት ክፍያ ሳይቆረጥ አንድ ደቂቃ ባልሞላ ጊዜ ውስጥ የእጆን ስልክ ብቻ በመጠቀም ፖሎና ሰብስክራይብ ሲያደርጉ 30 ብር፣ ሼር ሲያደርጉ ደግሞ አስር ብር ኢትዮ ቴሌኮም ለኒያ ፋውንዴሽን ጆይ ኦቲዝም ማዕከል ድጋፍ ያደርጋል። ኢትዮ ቴሌኮምን እናመሰግናለን።